ዮሴፍ እንደምን አለ? እግዚአብሔር ይመስገን። ፈለገ እንዴት ነህ? እግዚአብሔር ይመስገን። ያው ወንድሜ ተሾመ ይባላል። ጓደኛ ረጅም ዓመት ጓደኛ ነው እና በጣም አንገብጋቢ ጉዳይ ገጥሞት ከዚህ በፊት ምናልባት በማህበራዊ ሚዲያ በጣም በመጥፎ የሚታይና የሚታወስ ልጅ ነበረ። በማያውቀው ጉዳይ ምናልባት ታሪኩን ራሱ ያጋራል። ግን ምናልባት በክርስትናው በጣም እንትም ብሎ ስለነበር ተቸግሮ ተጨንቆ ስለነበረ እናንተን ለማግኘት ያልከፈልኩት መስዋዕትነት የለም። እግዚአብሔር ፈቅዶ ቀኑ ዛሬ ሆኖ ተገናኝተናል። በዛም ሀሳቤን የምገልጸው ነገር ይኖራል። ተሾመ ያውራና እንግዲህ የተከፈለው መስዋዕትነት ለድህነት ስለሆነ ያለውን ሀሳቡን ይናገርና ንመቀጥላለው እንነጋገራለን። መልካም ችግር የለውም። ግምን እናደርጋለን። ለሰት ነው፣ አጠር ያለ ሰዓት ነው የምንጠቀመው። ለምን በጣም ብዙ ሰዎች ገሰር ስላሉ ለእነሱ እድል እንድንሰጥ አጠር አጠር ያለ ሰዓት እንጠቀምና ያው ቶሎ ቶሎ እያለ ለሌሎች ሰዎች እድል እንሰጣለን። ተሾመ እንኳን ደህና መጣ። እግዚአብሔር ይመስገን። ፈለገዬ እንዴት ነህ? እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን። የእውነት በጣም ዛሬ ትልቅ ደስታ ነው የተሰማኝ። የእውነት ሁልጊዜ ብዙ ጊዜ አይ ካለው በቃ ቤት በኩል እንደማገኝ ግራ ስለገባኝ ብቻ ነው። የእውነት የእውነት እግዚአብሔርን ዛሬ በእውነት በጣም ነው የማመሰግነው። የእውነት የእውነት ተንበርክኬ ነው የማመሰግነው። ምክንያቱም አልችልም፣ ግን ያው ግን እግዚአብሔር እውነት ቀኑ ደርሶን የሆነው እና በጣም ነው የማመሰግነው ስላገኘሁ ደስ ብሎኛል። እጅግ በጣም እና ያው እንዳልከው ጊዜ የለህም፣ ያው ብዙ ሰው ስላለ አጥር አርጌ ያለሁበትን ነገር ልንገርህ የተፈጠረው ነገር ያው መጀመሪያ ያው በማህበራዊ ሚዲያ ነው ህይወቴ የተመሰቃቀለው እና መጀመሪያ ላይ የነበርኩበት ሀገር አዋሳ አካባቢ ነበርና ከዛ ተነስቼ ወደ አዲስ አበባ ያው በአንዳንድ በህይወት ክስረት ውስጥ ገባሁና ወደ አዲስ አበባ ለመሄድ በመገደድበት ሰዓት አንድ በሚዲያ ስራ እንስራ እንሰጣለን የሚል ስራ እንትን የደረሰኝ እና ያንን ነገር እንትን ለማድረግ በስልክ አወራኋቸው። እሺ ብለ ያንን ነገር እንትን ላደርግ ሞከርኩኝ፣ ላናገራቸው ሞከርኩኝ። በቃ አዲስ አበባ ስትመጣ ደውልልን ብለውኝ ያው ሚዲያ ላይን ያገኘኋቸው ስልኩንም እና ይህንን ላናገ ሌላውም ሰው ትምህርት ይሆናል ብዬ ነው ይህንን ነገር የምንነግራቸው። ምክንያቱም ማንም ሰው እንዳይሸወድ ነው በአሁኑ ሰዓት። እና ሄጄ ላገኛቸው ሞከርኩኝ። ባገኛቸው ሰዓት ስልክን የተቀበሉኝ እና አጋጣሚ ሆኖ ስልኬ ላይ የራሴ የሆነ ፐርሶናል ቪዲዮዎች ነበሩ ማለ ፎቶዎች ምናምን ነበሩ ከየኔሜ ባለቤቴ። እና ያንን ነገር ነው ከስልኬ ላይ የወሰዱት፣ ወስደው እኔ ባላወቅኩት መንገድ ነው ወስደው በቃ ስንደውልልህ ትመጣለህ በሚል ላኩኝ። ከዛ እኔም ስራ አገኘውኝ ብዬ በቃ ኦንላይን ስራ ይሄ ሴልስ ምናምን የሚባል ስራ ትሰራለህ ያሉኝ፣ ይህንን ነው እኔ የተረዳሁት። እና ተረድቼ ቤት ገባው። ቤት ከገባው በኋላ ነው እንግዲህ ከአስራ አምስት ቀን በኋላ ስደውል ሳይ ስልካቸውን አይደውሉልኝም። ደውዬ ቼክ ሳደርጋቸው የሚሉኝ ምንድን ነው የሆነ ቪዲዮ ፎቶ እንደወሰዱብኝና በዛ ላይ ሊያስፈራሩኝ እንደሞከሩ ነው የዛቱብኝ። በኋላም ያው ያን ቪዲዮ እና ፎቶ እናጠፋለን ብር ታምጣ የሚል ወደ ሶስት መቶ ሺህ ብር ታመጣለህ የሚል ነገር ሲሉኝ እኔ ሰአቱ ስራ ፈላጊ ነኝ እንደዛ አይነት ብር አገኝበት ሁኔታ ውስጥ አልነበርኩኝም። በጣም ግራ ገባኝ። ከዛ ያ ነው ከዛ በኋላ ነው እንግዲህ ሌላ ቪዲዮ እንደገና ይህን ብር ማታመጣ ከሆነ ሌላ ቪዲዮ እኛ እንሰጥሃለን ያን ቪዲዮ ሰርተክ ከዛ እናጠፋለን የሚል ነገር አሉኝ። የላኩልኝ ቪዲዮ ምን እንደሆነም ነገሩን ስለማለቅ ሳላውቅ ሰራሁኝ እና ላኩላቸው። በኋላ ሁለቱን ቪዲዮ ይዘው እንደገና ሌላ አምስት መቶ ሺ ብር አምጣ በሚል ነው አስፈራርተውኝ። ምንም ማላቅበት ጉዳይ ውስጥ ገባሁኝ። በቃ ወደኩኝ፣ ራሴን አላቅም። እንደገና ድጋሚ ሲያስፈራሩኝ በጣም ሳትኩኝ፣ ራሴን ወደኩ። በቃ ፓራላይዝ ሆን እንዳለ ሰውነት ሙሉ ሰውነት ከድንጋጤ ማለት ነው። እና ይሄ ከሆነ በኋላ ነው እንግዲህ ህይወቴ በጣም ምስቅልቅል ውስጥ የገባው። ይህንን በማስፈራራት ከበየቀኑ እያስፈራሩኝ ቀጠሉ። ከዛ በኋላ ነው ወደኩኝ ያው ቤተሰብ ልጆች አሉኝ ወለ ልጆች ባለቤቴም ነበረች በዚህ ሁኔታ ውስጥ እያለሁኝ ያው ባለቤቴም ከአቅሟ በላይ ሲሆን እናቴ ተጠርታ ነው እንደገና ተመልሼ ወደ ሐዋሳ ልመጣየት የቻልኩት ወደ ሐዋሳ ስመጣ እናቴ በገፍ ይዛን የመጣችው ተሸክማ ማለት ይቻላል ያንን አድርጋ ወደ ቤት ይዛኝ መጣች ቤት መጥቼ ረጅም ጊዜ ለሁለት አመት ራሴን አላቅም ነበር ራሴን ሳጥሁኝ በቃ ራሴን ስቼ ሙሉ ሰውነቴ ፓላራይዝ ሆነ ከላይ ከእጄም እግሬም ሁሉ ነገር ይበቃል እዛን ያው ሕክምናም የተወሰነ አረግኩኝ፣ ግን ምንም ለውጥ አላመጣም። ለሁለት ዓመት አልጋ ላይ ነበርኩኝ። ለሁለት አመት ሙሉ ምንም ምንም ማንንም ምንም አላቅም ነበር። አጋጣሚ ሆነው ቤተሰቦቼ ደግሞ በሌላ እምነት ውስጥ ነበሩ ያሉት። ሌላ እንደገና ሌላ ስህተት ነው የተፈጠረብኝ። እንደገና ምክንያቱም ይህንን ነገር አመለጥኩኝ ብዬ ስል እንደገና ደግሞ ወደዚህ ወደ ቤተሰብ ስመጣ ደግሞ የነበሩበት እምነት ሌላ እምነት ነው፣ ፕሮቴስታንት እምነት ውስጥ ነው ያሉት እነሱ ሁሉም፣ እናቴም ቤተሰቦቼ ሁሉ በዚህ ሁኔታ ውስጥ ሆነው መጣው ሰመጣ ምክንያቱም መጀመሪያም ከዚህ ተጣልቼ እርኩት በዚህ የተነሳ ነው ከእናቴ ለምን ሆንሽ የሚል ተጣልቼ ነበር የሄድኩት ወደ አዲስ አበባም ሲሄድ እና እንደገና ተመልሼ ስመጣ እነሱ ጋር ነኝ ያለሁት። ከእልም ከቅዣቴ ስነሳ ከዛ ከሁለት አመት በኋላ ስነሳ እነሱ ጋር ነው ያለሁት። በኋላ በአንገቴ ላይ ክር ተበጥሷል። ብዙ ነገር ብዙ ታሪክ ተፈጥሯል። በቃ ሁሉ ነገር ሆኖ ሳይሆን ረ ወደ አምስት አመት ሆኖኛል እዚህ ከተቀመጥኩ የትም ሄድ አልቻልኩ። መጨረሻ ላይ ያው ትዳሬም ተበላሸ፣ ተበተነ። ባለቤቴም ወዴት እንደሄደች የማውቀው ነገር የለም። አንዷን ልጄ ብቻ አጠገቤ ነው ያለችው። እሷን ይዤ በአሁኑ ሰዓት ዊልቸር ላይ ተቀምጬ የተንቀሳቀስኩ ነው ያለሁት። ያው አምስት ዓመቴ እንግዲህ አጠር አድርጌ ስናገር ያው የቀረውን ዮሴፍ ይበልጥ ይናገር። እሱ ጓደኛዬም ስለሆነ በደንብ ያብራራልክ እሱ ጊዜ እንዳይሻማ እኔ ብዙም የማብራራት ችግር ስላለብኝ እሱ ያብራራልክ። ያለውን ነገር አሁን ያለሁት በቃ ዊልቸር ላይ በክራንች የተወሰነ የተንቀሳቀስኩ ያው ያው ጉዳዩን በተወሰነ ደረጃ ተሺ አብራርቶታል። ምናልባት ግልጽ እንዲሆንላችሁ ቪዲዮ ከፐርሰናሉ ቪዲዮ በዘለለ እሱ እንትን ያለው ቪዲዮ ምንድን ነው የኢሉሚናቲ አምልኮ የሚያስፈጽሙበትን ስርዓት ነበረ። መስቀል ዘቅዝቆ እንቁላሎችን አድርጎ የተወሰኑ ስርዓቶችን የሚያስፈጽም ቪዲዮ ነው እንዲልክለት ያዘዙት እና ያንን ቪዲዮ ልኮላቸው ከላከላቸው በኋላ ያንን ብር እንዲያመጣ እራሱ ሲያስገድዱት ያው እኔ የረጅም አመት ጓደኛ ነው። አስራ አምስት ዓመት አካባቢ ጓደኛ ነው። ምንም የምናውቀው ነገር የለም እሱ ማንንም ሳያማክሬን ቪዲዮ ላከላቸው። ከዛ በኋላ ያ ቪዲዮ በማህበራዊ ሚዲያ ሲለቀቅ ነው ልጁ ፓራላይዞ ነው። መጀመሪያ ቪዲዮን ላክልን ያሉት ከባለቤቱ ጋር የነበረውን ፐርሰናል ቪዲዮ ነው። ምናልባት እዚህ ሚዲያ ላይ እንደ ሃይማኖትም ፔጅ እንደመሆኑ መናገሩ አስፈላጊ አይደለም፣ ግን ፐርሰናል ቪዲዮ ከተባለ በቂ ነው። የኢሉሚናቲው ግን ምን ያህል ህይወቱን እንዳመሰቃቀለው ማወቅ የሚቻለው ያንን ካየ በኋላ ባለቤቱ ቤተሰቦች ጋር ነው ቪዲዮ የተላከው። መጀመሪያ ፐርሰናል ቪዲዮ ተላከ፣ ቀጥሎ ደግሞ የኢሉሚናቲቭ ቪዲዮ ሲለቀቅበት ልጁ ፓራላይዝ ሆኖ ቤት ተቀመጠ። እንደነገራችሁ እናትየው ፕሮቴስታንት ነች። ልዩ ጩፋ ይዛው ሄዳለች። እንግዲህ ነፍሱን ሳያውቅ ማለት ነው። ከዛ በኋላ ዮናት ታልጋ መሄዶ መልካም ወጣት ተምሯል አልፎ ተርፎ በህይወቱ አሁን ላይ እየገጠመ ያለው ነገር ፈለገ እግዚአብሔር ነው። ከህይወቱ ሊያስወጣው የሚችል በጣም ብዙ ፊሎች ገጥመውታል። ይሄ ነገር የገጠመው ነገር ምንድን ነው? እናቱ ፕሮቴስታንት ነች። ከሰዎች ጋር አስተባብረን የተወሰነ ጸበል ሊሄድ ወደ ጊዮርጊስ በርሜል ጊዮርጊስ ሊሄድ ሰዎች የፍሬንት ጌት ሊሸፍኑለት ከዛ በኋላ ደግሞ ለምግብ እዛ ላለው ለተወሰነ ነገር ልጁንም ይዞ ሲሄድ ለምናምን ሰው እያፈላለግንበባለንበት ሰዓት ሰማች ይሄድ እንግዲህ ኢማጂን ልጁ እምቢ ብሎ ትቶ በስንት እንትን ጸሎት እንዲጀምር አድርጌ ውዳሴ ማርያም እንዲደግም በተቻለው መጠን መዝሙረ ጋይትን እንዲደግም እየቻለ የማታው እያስተማርኩ እያስተባበርኩ እኔ በመንፈሳዊ ህይወት ጠነቅርኩ አደለውም። እንደሱ ግን ምናልባት ቀጨኔ መድኃኔዓለምን ታውቀዋለህ? እዛ ድቁና ተምሬያለሁ። አላገለገልኩበትም፣ ብዙም አላገለገልኩበትም እንጂ ቀጨኔ መድኃኔዓለም ያደግኩ ልጅ ነኝ። እዛም ሰንበት ትምህርት ቤት ፈለገ ህይወት ሰንበት ትምህርት ቤት እዛ ነው ያደግኩት እና ባለበት ሁኔታ አሁን በተወሰነ መሰረት እያሲያስኩት ባለበት ሁኔታ እንደናንተ ያለ ሰው የሚያበረታው የሚያጸናው፣ በሃይማኖቱ እንዲበረታ አይዞ፣ በርታ፣ ጎበዝ የሚለው ሰው ያስፈልገዋል። የተከበበው እንዳለ ቤተሰቦች ሁሉ ፕሮቴስታንቶች ናቸው። እሱ ከዛች ቤት ላይ የተወሰኑ ጓደኞች አዋጠው ትንሽ ሱቅ ከፍተው ለጉሊት ይሸጣል። ጉሊት ማለት ድንች፣ ከሰል ምናምን ቁጭ ብሎ እየሸጠ ልጁን እያሳደገ ነው። በዛ ብሎ እህት ወንድሞቹ በፕሮቴስታንት እምነት ወስደው ታግሎ ታግሎ አልችል ሲለው እቤቱ ተቀመጠ። አንገቱ ላይ ማተብ አረገ። የእመቤታችንን ስዕል ቤት ሲያስገባ ቸርች ሲቀር እናትየው አንድ አስር ሜትር ሁለት ሜትር በማይሞላ ቦታ ውስጥ እሱ ከፈተችበት እናቱ። ያንንም ችሎ ፈተና ነው ብሎ ተቀምጦ ጸበል ሄድ መሆኑን ስትሰማ ከቤት አስወጣዋለሁ ብላ ዝታ ከጸበል አስቀረችው። አሁን ባለበት አዋሳ መጥተ የነበረ ሰዓት ቪዲዮዎችን የማይቼ አንደን ለማግኘት ብዙ ጣርን አልቻለም። ቢያንስ እዛ ሄደ አይተው ታበረተው ነበረ ታጸነው ነበረ። ጠርተውም ቢሆን ስላሴ ቤተክርስቲያን አለ። ከጀርባ ና እባክ፣ እንደ ይህንን ወንድም የባክ አትርፍልኝ። በጣም ወደ ጓደኜ ነው። በሃይማኖቱ በጣም ተስፋ ቆርጦ፣ እውነቴ ነው ምል ባለቤቱ ከታመመ በኋላ ነው ጥላው ሄደች። ሲታመም ስታይ ጥላው ሄደች። ጥላው ስትሄድ ጉሊት እየሸጠ ልጁን እዚህ አድርሷል። በመንፈሳዊ በመንፈሳዊነቱ ኢሉሚናቲቭ ቪዲዮ ሰርተውበት በዚህ አጋጣሚ ምንም የሚያገናኘው ነገር የለም ከሃይማኖት ጋር። ዮኒ ማኛ ገብቶ የልጁን ሁኔታ ተረድቶ ይሄን ቪዲዮ የለቀቁትን ሰዎች ሳድስ ሚዲያ ታውቁት ይሆናል። አጥፉ፣ ይህን ሚዲያ ፕሮሞሽን እየሰራችበት ነው። ልጁ ተጸጽቶ ይቅርታ ጠይቋል በይፋ። ስለዚህ አጥፉ ተብሎ ሌላ ፕሮሞሽን ይሰሩበት የነበረውን ቪዲዮ አስጠፍቶለታል ገብቶ። በዛውም ለእሱ ማመስገን እንፈልጋለን፣ እናመሰግነዋለን በዚህ ጉዳይ ላይ አዘሯዊ ስግን ከዛ በኋላ ያለው በመንፈሳዊ ህይወት ምንም ያገናኘው ስለነገር ስለሌለ ሆን ምክርም መቀበል አይችልም፣ ሊመክረው አይችልም ባለበት ደረጃ። ከዛ ወደ መንፈሳዊ ህይወቱ ግን ወደ እናንተ መምጣት አለብን መተናል እንግዲህ እኔ ወንድሜ እንድታተርፍልኝ እፈልጋለሁ። ፈለገ በጣም ሰው ያስፈልገዋል፣ መንፈሳዊ አባት ያስፈልገዋል። ረጅም ዓመት ቅሟል። መጠጥ አያውቅም እንጂ ቅሟል። ብዙ አመት ቅሟል። ወደ እመቤቴ የተመለሰው አሁን። መቤቴን ይወዳታል ልጁ እሷም ትወዷል። በነገራችን ላይ የጴንጤ ቸርች ነው ልጁ የምትማር እነሱ ሲዘምሩ ዘምሬ ሲሏት የመቤቴ መዝሙር ካልሆነ አልዘምርም እያለች ነው የምትቀመጥ እዛን ቸርች ውስጥ። ምናልባት ይህን ስለተናገርኩም ሊያባሯት ይችላሉ። ነገ ሰምነው። ግን ልጁ ነፃ ከወጣ ይበቃል። በቃ ተሾመ ነፃ ከወጣ ይበቋል። ይህን ያህል መስዋዕትነት እየከፈለ ነው ልጁ። የቸርች ትምህርት ቤት ነው የምትማር። በነፃ ነው የሚያስተምሩለት ዘምር ይሏታል፣ ስለ ሃይማኖት ይጠይቋታል። ኦርቶዶክስ ለምኖች ማህተብሽን በጥሺ እያሉ እያስቸገሯት እየተማረች ነው ያለችው። ላለው ነገር በመንፈሳዊ ህይወቱ አበርታልኝ በጣም ብዙ የፈለግን ለዚህ ነው እንግዲህ። ይሄ ነው ማለት የምፈልግ። የተሳሳትኩት ነገር ካለ ይቅርታ። ተሾመ ግልጽ መናገር አለብህ አንተ። ኢሉሚናቲ ብለህ ተናገር፣ ድብስብስ አድርገህ አታሳልፍ። ምክንያቱም ህይወትህን ያጣህበት ነገር ነው። ይህንን ታውቃለህ ትረዳለህ። በት ስነ ስርአት ስለዚህ ይህን ያለው እውነት ፈለገኝ በጣም ነው የማመሰግነው። ዮሴፍ በጣም ትልቅ ስራን የሰራው በዚህ አጋጣሚ ተሾመ በስላወቁ አንተን እጅግ በጣም ደስ ብሎኛል። በጣም እዚህ ጉዳይ ላይ የአንድ ሰው ሀሳብ ብቻ በነገራችን ላይ በቂ አይደለም። በመጀመሪያ ደረጃ ይሄ መልእክት የሚደርሳችሁላችሁ ምናልባት እዚህ ውስጥም ትኑሩ ሊሆን ይችላል። የህግ አካላት ከሁሉ በፊት የእናንተ እገዛ ያስፈልገዋል። ምክንያቱም እያንዳንዳችን በህይወታችን ላይ አደጋ የሚያደርሱ ወንጀለኞችን በህግ አግባብ ከሰን ያወራናቸውን ሪካርዶዎች የተለያዩ ነገሮች በህግ አግባብ ወጥተው እነዛም ስልክ ቁጥሮች እነዛም የድምጽ ቅጂዎች በአጠቃላይ ባለቤት ስላላቸው ማለት ነው። ባለቤቶቹ በህግ አግባብ ሊጠየቁ ይችላሉ። እና በቻላችሁት አቅም እባካችሁን እባካችሁን ትዳሩን እስከሚያጣ ድረስ የገዛ ቤተሰቦቹን እስከሚያጣ ድረስ በማያቃቸው ሰዎች ህይወቱ የተመሰቃቀለበትን ይህንን ሰው መርዳት የምትችሉ ሰዎች ካላችሁ በህግ አግባብ በሉል እግዚአብሔር ስም እንድትረዱት እንጠይቃለን። ከዛ በመቀጠል ብዙ ጊዜ ሌላ ቦታ ፕሮሞት ይደረጋል። አሁን የሆነን ፕሮቴስታንት የሆነን ሰው ማናደድ ማብሸቅ ፈልጌ አይደለም። ወደ ኦርቶዶክስ ቤተክርስቲያን የእስልምና እምነት ተከታይ የሆነ ሰው ጸበል መጠመቅ ፈልጎ ሲመጣ ሂጃባችሁን አውልቁ፣ ጀለቢያችሁን አውልቁ እናጣሉ የሚል አንድም ካህን፣ አንድም ዲያቆን፣ አንድም መማን የለም። ለምን መሰላችሁ? እኛ ክርስቲያኖች በቤተ ክርስቲያናችን ውስጥ ስሙ የሚጠራው ስሙ ከሱም ሁሉ በላይ የሆነው ክርስቶስ ኢየሱስ እንኳን ጨርቅን አይደለም ማንነትን እንደሚለውጥ ስለምናምን ማንንም ሰው እንዲህ አድርግ ብለን አናስጨንቅም። ኦርቶዶክሳውያን፣ እዛኛው ቤት እንዲህ እንደሚደረግ ግልጽ ነው፣ እሙን ነው። ፕሊስ እባካችሁ እንደዚህ የምታደርጉ ፕሮቴስታንት የሆናችሁ እህት ወንድሞች እንደዚህ የምታደርጉ ነው ያልኩት እባካችሁ በሰው ህይወት አትቀልዱ ማህተብህን በጥስ አለበለዚያ ትራባለ አለበለዚያ ትጠማለ አለበለዚያ እንዲህ እናደርግብሃለን ከቤት እናባርርሃለን አለበለዚያ እንዲህ አይነት ነገር እንዘጋባለን የምትሉ እባካችሁ እንደዚህ አታደርጉ ማንም ሰው ሊያደርግ አይገባም እንደዚህ አይነት ነገር ኦርቶዶክስ የሆናችሁ ሰዎች እንደዚህ የምታደርጉ ካላችሁ እንደዚህ አታደርጉ ፕሊስ የሆነ ሰው ፕሮቴስታንት ሊሆን ሲል ከቤት እናስወጣሃለን፣ ይሄን የምትበለውን ነገር እናቆማለን፣ እናግድብሃለን፣ የሆነ ነገር ጨቀኑን ጨለማ እናደርግባለን፣ ምናምን ምናምን አትበሉ፣ ባካችሁ ሳትበሉ። እንደዚህ የምትሉ ሰዎች ካላችሁ እንደዚህ አትበሉ። ሰዎችን ቤት እንዲያድሩ በመፍቀድ የዕለት እንጀራቸውን በመስጠት አይደለም። በክርስቶስ ኢየሱስ እንደም የምናደርገው ሐዋርያት እንደሰበኩት ብርና ወርቅ ሳይዙ ሐዋርያት በዓለም ሁሉ ዞሮ የክርስቶስ ኢየሱስን ወንጌል ይሰብከዋል። ስለዚህ እኛም ክርስቶስን የምንሰብክ ሰዎች ከማቴሪያል ወጥተን ቃሉ ላይ ፎከስ ብናደርግ መልካም። ተሺ ወንድማችን የሆነውን ነገር ሁላችሁም ሰምታችኋል። የተፈጠረው ነገር እጅግ በጣም ስላስደነገጠው ሰውነቱ ፓራላይዝ እስከ መሆን ድረስ ደርሷል። ኦኬ ፓራላይዝ እስከ መሆን ድረስ ደርሷል። አንዲት ሴት ልጅ ብቻ ነች ያለችው። ሰው ይሄንን ወንድማችን ልንረዳው አይገባም፣ ክርስቲያኖች ልንረዳው ይገባል። በመጀመሪያ ደረጃ ተሼ በሻልቆ አቅም፣ እኔ በእምነትህ እንድትጸና እጅግ በጣም በጣም በጣም በጣም እመክራለሁ። ሲቀጥል ሰው እንደ እምነቱ ይፈወሳል። ሰው እንደ እምነቱ ፈውስን ያገኛል። ማቴዎስ ወንጌል ምዕራፍ ዘጠኝ ላይ ያች የክርስቶስ ኢየሱስን የልብሱን ዘርፍ የነካችው ሴት የልብሱን ዘርፍ ነክታ ሄዳነችው። በነገራችን ላይ ጨርቁን ስለነካች ነው እንዴ? ተወዳጆች፣ ጨርቁን ስለነካች ነው እንዴ? መልሱ ግን ጨርቁን ስለነካች ነው አይደለም። ጨርቁን ስለነካች ሳይሆን በእምነት በእምነት ጨርቁን ስለነካች ነው። እንዲሁ እንዲሁ ጨርቁን ስለነካች ብቻ ተፈወሰች። እንዲሁም አጨርቆ የነካቸው ብዙዎች ነበሩ። ምክንያቱም ጌታችን ኢየሱስ የነበረበት ቦታ በራሱ የገበያ ቦታ ነበረ። እንዲሁ ዝም ብላችሁ ጸበል ቦታ የሄዳችሁ ጸበል የምትጠመቁ ሰዎች ሊሳትልፉ ባካችሁ። እንዲሁ ዝም ብላችሁ ገዳም ስለጨነቃችሁ እስኪ እንትን ልሂድ ብላችሁ የምትሄዱ ሰዎች በመጀመሪያ የሚቀድም ነገር አለ። ያ ደግሞ በእምነት መጓዝ ነው። በቃ የሆነ ገዳም ልሂድ እግዚአብሔር አምላክ ፈውስን ይሰጠኛል ብላችሁ አምናችሁ ተጓዙ። ወደ ክርስቶስ መቅደስ ልቅረብ ክርስቶስ በካህናቱ በኩል አድሮ ይፈጉሰኛል ብላችሁ አምናችሁ ቀረቡ። ማቴዎስ ዘጠኝ ላይ የነበረችው ያቺ ሴት አስራ ሁለት ዓመት ነው ደም ሲፈሳት የነበረች አስራ ሁለት ዓመት ኢማጂን፣ አስራ ሁለት ዓመት ሳይቋረጥ ደም መፍሰስ ማለት በጣም ከባድ ነገር። አስራ ሁለት ዓመት ደም ሲፈሳት የነበረች ያቺ ሴት በእምነት ነው ወደ ክርስቶስ ኢየሱስ የቀረበችው። በእምነት እናም የቀሚሱን ጫፍ ነካች። የልብሱን ዘርፍ በነካች ጊዜ ክርስቶስ ኃይል ከኔ ወጥቷል አለ። እናም ወደ እሷ ዘወር ብሎ በጣም ደስ የሚል ቃል ተናገራት። ልጅ ሆይ እምነትሽ አድኖሻል አላት። እምነትሽ ምን ብሎሻል? እምነትሽ አድኖሻል። ክርስቲያኖች በጣም ከባድ በሆኑ ችግሮች ስትያዙ፣ በጣም ከባድ በሆኑ ደዌዎች ስትያዙ የሚያድናችሁ እምነታችሁ ነው። ስለዚህ በክርስቶስ ፍጹም እምነት ይኑራችሁ። ፍጹም እምነት ያላመነ ሰው ጸበል ከገባ ጸበሉ ለሱ ፈውስ ሊሆን አይችልም። ኦኬ እንዲሁ በነገራችን ላይ በዚህ አጋጣሚ አንዳንድ ጊዜ ሰዎችን ይሄ በሰንሰለት ምናምን አስራችሁ ጸበል ቦታ የምትወዱ ሰዎች፣ እንዲህ አይነት የቤተ ክርስቲያን ስርዓት የለም። እባካችሁ ተው። እንዲሁ ዝም ብላችሁ በግድ የሆነ ጥፍ ንግንግ አርጋችሁ ልክ ማዕከላዊ እንደሄድ ይመስል ሰውን ጥፍ ንግንግ አርጋችሁ ጸበል ቦታ የምትወዱ ሰዎች እባካችሁ ራፉ። እንዲህ አይነቱ ነገር ጥሩ አይደለም። ይሄ የቤተክርስቲያናችንም ስርዓት አይደለም። አጋንንት የሚታሰረው በክርስቶስ ኢየሱስ ስም እንጂ በሰንሰለት አይደለም። አጋንንት የሚታሰረው በስመ ስላሴ እንጂ በጧፍ አይደለም። እና የሆነ ሰዎችን እንዲህ ጥፍን ጋርጋቸውን መውሰድ የምትፈልጉ ሰዎች ቢቻል እናንተ ጸበል ብትጠመቁ ጥሩ ነው። እንዲህ ቢቻል እናንተ እንደዚህ የምታደረጉ ሰዎች ታጣቂታችሁ ጸበል ብትጠመቁ ጥሩ ነው። ሰው በእምነት ሲገባ ነው በነገራችን ጸበሉ የሚፈውሰው። ላላመነ ሰው ያሻወር ነው የሚሆን ላመነ ሰው ነው፣ ያ ጸበል ሆኖ የሚፈቅ ሰው። ስለዚህ ስንጓዝ ወደ ጸበሉ፣ ወደ እምነቱ፣ ወደ መቅደሱ፣ ወደ ሁሉም ነገር ስንጓዝ በእምነት ይሁን እና ተሽ ወንድማችን በክርስቶስ ፍጹም እምነት ይኖር፣ በእምነት ደግሞ ወደ መቅደሱ እንድትጠጋ ፈልጋለሁኝ። እንዴት እናደርጋለን? ሁሉም ነገር ሚዲያ ላይ አይወራም። ዮሴፍም፣ ተሽም፣ ሁሉም ነገር ሚዲያ ላይ አይወራም። ስለዚህ በማማይ በኩል ስልክ ቁጥራችሁን አስቀምጡልኝና ሌላ መንፈሳዊ ማድረግ ያለብህን ነገር ተሼ። በቻኖ አቅም በስልክ ለመውረት እንሞክራለን። እዚህ ውስጥ ያላችሁ ኦርቶዶክሳዊ የሆናችሁ እህቶች ወንድሞች፣ ፕሮቴስታንት የሆናችሁ እህቶች ወንድሞች፣ የእስልምና እምነት ተከታይ የሆናችሁ እህቶች ወንድሞች፣ የካቶሊክ እምነት ተከታይ የሆናችሁ እህቶች ወንድሞች፣ የጁባ ቤትነስ፣ የአድቬንቲስት፣ የኦኔሊሰስ እምነት ተከታይ የሆናችሁ እህቶች ወንድሞች ሰውን ለመርዳት ሰው መሆን በቂ ነው እና ይሄንን ሰው ይሄንን ወንድማችንን እባካችሁ ሁላችሁም እርዱት፣ ሁላችሁም በቻላችሁ አቅም እርዱት፣ በቻላችሁ አቅም ይሄ ሰው እርዳታ ይፈልጋልና ቢቻል እርዳታን መስጠት የሚችሉ ሰዎች ጋር የእሱ ጉዳይ ይደርስ ዘንድ ክርስቲያን የግዴታችሁን ተወጡ። ሁላችሁም ወንድማችንን መርዳት የምትችሉ በውስጥ መስመሪያው ተሾመ በሚለው አካውንት እየገባችሁ ልንረዳ እንፈልጋለን እያላችሁ መልእክት አስቀምጡለት። በቻላችሁት አቅም እርዱት። በሌላው ጉዳይ ግን ቀድም እንዳልኩት ዮሴፍ እና ተሺ በማማይ በኩል ቁጥራችሁን አስቀምጡልኝ በፐብሊክ ደረጃ ያውን ቁጥር ስለማልሰጥ ማለት ነው እና ምን ማድረግ እንዳለበት ተሺ አንዳንድ ነገሮችን እነግራለሁ ኦኬ አንዳንድ ነገሮችን በጣም በመንፈስ ህይወት ያን ያክል በጣም ጠንካራ ሰው አይደለሁም ግን በቻልኩት አቅም ሁሉን የሚችል አምላክ አለኝ እና አንዳንድ ነገሮችን እነግርሃለሁኝ። እነዛን ነገሮች ደግሞ እንደምትጠቀምባቸው ተስፋ አደርጋለሁ። በማማይ በኩል ስለመጣችሁ በእሷ በኩል ስልካችሁን አስቀምጡልኝ። የዮሴፍን ተሽም ስለመጣችሁ በጣም ነው አመሰግነው ማይካችሁ ቢት ነው ለሽ ፈለገ ልጅ ጋር ጊ ነው ማመሰግን እኔም ላለው ነገር እግዚአብሔር ይስጥልኝ። ምንም ልል አልችልም። አገልግሎት ዘመን እንግዲህ አርዘምን ለወጣት የመጣ እንግዲህ ሀዋርያ ነህ እና ያው እኛም በመንፈሳዊ ነገር የጎለበትን የጠነከርን አደለንም። እንበረታለን። ከዚህ በኋላ ባይሆን እግዚአብሔር በፈቀደ እንደነገርኩ ስልክ እንደማማይ እናስቀምጣለን። ላለው ነገር አመሰግናለሁ። በጣም እጅግ አርጊ ነው ማመሰግን። ማማይ ውስጥ አስቀምጥልሻለሁ ስልክሽ። ተሾመ የምታመሰግነው ካለ እንግዲህ አመስግናቸው። አመሰግናለሁ ሺም የተወሰነ ነገር በጣም ነው ማመሰግነው። ፈለገዬ እጅግ በጣም እግዚአብሔር ያክብርልኝ። እውነት በጣም በጣም እጅግ በጣም እውነት ዛሬ ጥሩ እንቅልፍ ነው የምተኛው። አሜን፣ አሜን። እሺ ይሰማል አይደል? እነ ዛሬ ጥሩ እንቅልፍ ነው በእውነት። እግዚአብሔር ይስጥልኝ። እውነት በጣም ነው የማመሰግነው። እማማዬንም በጣም ነው የማመሰግነው። እግዚአብሔር ይስጣት፣ ወደ አንተ ስላደረሰችን በጣም በቃ። ከስር ከውስጥ ስልኬን አስቀምጥላችኋለሁኝ ለእሷ አገኘሉ። ብዙ ነገር ከአንተ ማወቅ ፈልጋለሁ የእውነት የእውነት፣ እኔ ከልቤ ነው እኔ የእውነት ብዙ ነገር ማወቅ እፈልጋለሁ እና በብዙ ነው የተጸጸትኩት። እና ያው ማለት እኔ ጥፋት አጥፍቻለሁ እግዚአብሔርን፣ በድየዋለሁኝ። ግን እግዚአብሔርን በልጄ ክሰዋለሁ ብዬ አስባለሁ። በህይወት ያኑረኝ እኔ ልራመድ ልሄድ ልንቀሳቀስ እንጂ እግዚአብሔርን በልጄ በልጄ ክሰዋለሁ ብዬ አስባለሁ። እግዚአብሔርን የምትፈራ ልጅ እንድትሆን አድርጌ ያሳድጋታለሁ ብዬ አስባለሁ። እና እግዚአብሔር እግዚአብሔር አምላክ ልጅህን እንደ ይስሐቅ ታዛዥ ያደርግልህ ይህንን ክፉ ጊዜም ደግሞ ጨለማውን አሳልፎ የብርሃኑን ጊዜ ክርስቶስ ኢየሱስ ያምጣልህ። ወንድማችን በርታልን። በጣም እድለኛ ነህ። በልጅ ብቻ ሳይሆን እግዚአብሔር አምላክ እንዲህ ደግሞ ባለ ወንድም ባርከዋል። እንደ ዮሴፍ አይነት የአንተ ጭንቀት ጭንቀቱ ሆኖ የአንተ ችግር ችግሩ ሆኖ ከአንተ እኩል ጊዜን ሰውቶ የአንተን ችግር ለመናገር መፍትሄ እንድታገኝ ለማድረግ የሚታተር ወንድምም ሰጥቷል እግዚአብሔር እና በእውነት በጣም እድለኛ ነህ። በርታ። በነገሮች ሁሉ ተስፋ እንዳትቆርጥ። በጣም ተስፋ የሚያስቆርጡ ነገሮች በወት ይመጣሉ። መራብ ይኖራል፣ መጠማት ይኖራል፣ መቸገር ይኖራል። ብዙ ነገር በጣም ብዙ ነገር እና በነገሮች ሁሉ ልትጠነክር ይገባል። እግዚአብሔር ደግም ጊዜ እንደሚያመጣ ተስፋ ማድረግ ያስፈልጋል። እና በርታ ሌሎቹ ነገሮች ግን በስልክ እናወራለን። እሺ። እሺ፣ እሺ፣ እሺ። ፈለገኝ፣ እሺ፣ አስቀምጣለሁ ስልኩን። እሺ፣ እሺ፣ ሰላም ነው አለማማዬም፣ ፈለገም፣ አመሰግናለሁ። ደህና እደሩልኝ። መልካም ጊዜ። አሜን አሜን